አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔም በተወሰኑ ጉዳዮች ላይ የተሰማኝን በተወሰነ አጠር አድርጌ ለማንሳት ሞክራለሁ። እንግዲህ በ2018 አመቱን ስንጀምር የኢትዮጵያ ታላቁን የህዳሴ ግድብ አስመርቀናል። እዛው ደግሞ ህዳሴ ግድብ በተመረቀበት ሁኔታ ትልልቅ የኢትዮጵያ ፕሮጀክቶችን እውን አድርገናል። በተለይ ደግሞ ብዙም ስለ ፕሮጀክቱ ግምገማዎች ወይም ደግሞ መረጃዎች ሳይኖር ፐርሰናሊ የተቋጨው የጋዝ ፕሮጀክት ለእኔ በጣም ትልቅ ትርጉም የሚሰጠው ነው። በታሪክ አውቃለሁ። ነገር ግን ስራው ነፍስ ዘርቶ ለመረቅ በቅቶ ራሳችንን እንድንችል ከሚያደርጉን ግብአቶች መካከል በተወሰነ ደረጃ ወጫችንን ለመቀነስ የሚያስችል መሰረት እንድንጥል መሆኑ ከብዙ ፕሮጀክቶች በተለየ እንዳየው አድርጎኛል። በአጠቃላይ ወደፊት ያሰብናቸው ፕሮጀክቶች፣ አሁን የተቋጩት ፕሮጀክቶች እንዳንድ ዜጋም እንደዚሁም በእኔ ግንዛቤ ደረጃ ሁሉም ዜጋ በእኩል ደረጃ ኩራት እንዲሰማው በሀገሩ እንዲኮራ ያደረገ በተለይ የሕዳሴ ግድብ የፖለቲካና የዲፕሎማሲ ፖዚሽናችንን በእጅጉ የቀየረ እና ሁሉም አካላት በሚባል ደረጃ የኢትዮጵያን ኢምፖርታንስ ከመቼውም ጊዜ በላይ የተረዱበትን ሁኔታ ነው እየተገነዘብኩ ያለሁት። እንግዲህ እነዚህ ፕሮጀክቶች ምን ያመጣሉ ከተባለ ደግሞ እኛ መሰረት እየጣል እንዳለን ነው የሚሰማኝ። የኃይል ማመንጫ ፕሮጀክት ሲመረቅ፣ የጋዝ ፕሮጀክት ስናስመርቅ፣ ስለ ማዳበሪያ ፋብሪካ ግንባታ ስናበስር ኢትዮጵያ ራሷን ወደ መቻል የምታደርገው ጉዞ ትልቅ መሰረት እየተጣለ እንደሆነ አንዳንዶቹ ደግሞ ፍሬ አፍርተው ሀርቨስት እያደረግን እንዳለ ከኔ ቀደም የተናገሩ ባልደረቦቼ እንደተናገሩት ኢትዮጵያ በራሷ የራሷን አቅም ማልማትና የበለጠ ኢኮኖሚያዊ ጠቀሜታ እንዲኖራቸው በማድረግ ሂደት ውስጥ ትልቅ እምርታ እያስመዘገበች እንዳለች መገንዘብ ችያለሁ። ምናልባት እነዚህ አፈጻጸሞች አሁናዊ ችግሮችን ያቃልላሉ። በዘላቂነት ደግሞ የኢትዮጵያን ልማት ቀጣይነት ያለው ማይናወጥ በየትኛውም ሾክ ውስጥ ሬዚለንት ሆነን መቀጠል የምንችልበትን መሰረት እየጣልን እንዳለ ይሰማኛል። ምናልባት ከዚያ አኳያ የበለጠ ደግሞ እንግዲህ ኢትዮጵያም የረጅም ጊዜ ታሪክ ያላት ሀገር ናት። በዘመናት ሂደት ውስጥ የመንግስት አስተዳደርም የነበራት ናት። ሊደርሽፕም በተመሳሳይ ነበረ በየዘመናቱ ከዚህ ቀደምም በአንድ ሁኔታ እንዳነሳሁት ዛሬም እየገረመኝ ያለው የሰው ልጅ የሰው ልጆች ያልተገደበ አቅም፣ ሊሚትለስ የሆነ ሁልጊዜም መትጋት ሁልጊዜም ውጤት አለመድከም እኔ ባሌ ከቀናት በፊት የተወሰናችሁ ክቡር ጠቅላይ ሚኒስትርን ጨምሮ አይቻለሁ። ባሌ የስንዴ ኤክስፖርት ስናስጀምር አውቃዋለሁ፣ ግን የዛን ያክል የተገለጠ ፖቴንሻል እንዳለው ያየንበት በአጠቃላይ መሪነት ከቴዎሬቲካል አስፔክት አልፎ ነገሮችን በተግባር ተገልጠው እንዲታዩ የዜጎችን የሕይወት ወይም የኑሮ ጥራት በማሻሻል ሂደት ውስጥ ትርጉም ያለው ሚና እንዲኖራቸው በማድረግ ሂደት ውስጥ የመሪ ሚና በጣም ትልቅ እንደሆነ ተገንዝብ ያለው። እንግዲህ በዚህ ሂደት ውስጥ ደግሞ ሌላው በመጨረሻ ማነሳው ስለ ፊት መሪ ብቻ ሳይሆን በዙሪያ ያሉ መሪዎች እንዴት እየተሰሩ እንዳለ በአንድም በሌላም መንገድ በስራ አጋጣሚ ከአንዳንድ የስራ ባልደረቦች ጋር ስንገናኝ ሁልጊዜም ፕሮጀክት ላይ ሁልጊዜም ስራ ክትትል ላይ እና ሰዎች በቀን ስምንት ሰዓት ይሰራሉ የሚለውን ቲዎሪ የቀየረ ውጤት እስካለ ድረስ ድካም ቦታ የሌለው መሆኑን የተገነዘብኩበት ነውና በሁሉም ነገሮች እጅግ አስደማሚ ውጤት እያየን ነው። በያለንበት ኃላፊነታችንን በመወጣት ይሄንን አስደማሚ የሆነ የኢትዮጵያ የብልጽግና ጉዞ እውን ማድረግ እንዳለብን የበለጠ ተስፋ የሰጠኝ የበለጠ በሀገሬ እንድኮራ ያደረጉኝ እንደሆኑ ነው ማንሳት የምፈልገው። አመሰግናለሁ።